ሽራችሁ እ መሽርዬ አሸኘን። እንደዛ ነው እንደ ቤተሰቦች አራዳ አላውቅም። እኔ ምላችሁ ጉድ! እነዚህ ምንድን ናቸው? እነዚህ ሴቶች ራቁት ያለሁት? ራቁቶቹ ምንድን ናቸው እነዚህ? ጋር ያለው ቢዜ ናቸው አቢ በርዝዴ የሚላል እዚህ ጋር ማለት ነው። የማን አቢ በርዝዴ ነው ግን? ማን ናቸው እነዚህስ? ማን ናቸው? እዚህ ጋር የምታየኝ እኔ ሩታዬ እንዲሁ ደግሞ ዳንኤል ዳንኤል ኔ እንጃ ዳንኤል የት አለ? ጽጌ ምናምኖች አላቅም ግን የት እንዳሉ የምታየኝ እኔ አዎ፣ ይኸው ዳንኤል አለ እዚህ ጋር ዳንኤል ይታየኛል፣ እንዲሁ ደግሞ ሩታዬ አብርሻሉ እንግዲህ ዱባይ ላይ ገብተዋል። ዱባይ ላይ እንደገቡ ነው። ግን በዚህ በሙቀት ምን ነው አብርሽ ጃኬቱን ግጥም አደረግበት። እሩታዬ ግን ደግሞ እኔ ይሄ ቪዲዮ ማለት ቀሚሱ ግዲ እዛ ኢትዮጵያ ያለው ቦታ ነው። ግን እኔ እንጃ አላቅም፣ ማለት አላቅም፣ ብቻ እውነት ለመናገር እና እንግዲህ እንኳን ደስ አላችሁ። ዱባይ ገብተዋል። እንግዲህ ትላንትና ባሉ ቁጥር ገብተዋል። እንግዲህ ምሳቸው ላይ ተጥደዋል። ግን ምሳቸውን ይዞ ስልክ መጎርጎር አቤትች ስልክ እንዲ አቤትች ስልክ መግቡን ትቶ ማለት ነው። በቃ እጅ መታጠብ የለም መነሳሳት የለም ምን የለም ምን የለም በቃ ተጥደዋል ማለት ትችላላቸው። እነዚህ ምንድን ናቸው ነው ገርም ጥቅቡ ያሉት መቼ ሚዞቹ ናቸው እነዙ ናቸው እንዳትሉም። ብቻ ግን እነ ዩቱ እንትናቸው ላይ ራሱ አልተበሰተም። እኔ እኔ እንጃ እነዚህ እየተቀ የተቀበሉ ይመስለኛል እንጂ እና እነዚህ ናቸው የተቀበሉ ይመስለኛል። እነ ዳንኤልን እንግዲህ ብዙም ነገር አይታይም፣ ብዙ ብዙም አይታይም። ድብ በላይ ነገር ነው ነገሮቹም። ከዛን ደግሞ እነዚህ ናቸው እነዚህ ይበዛሉ ግን በጣም ነው የሚበዙት። ግን ሮታዬ ደግሞ እሷ ጠገብ ነው የሆነችው። እኔ ከሌላ ሀገር መጥቶ ነው እንዴ? ከሌላ ሀገር የመጡ እዚህ ጋር እንቀበላለን ያሉ ሌላ ሀገሮች የመጡ ይመስለኛል። እነሱም ገብቶ አንድ ላይ ተሰብስቦ ምሳ እየበሉ ይመስለኛል፣ እራት እየበሉ ይመስለኛል። እንግዲህ ሁሉም አቤት፣ እንግዲህ ሰርጉ ነ አቤት፣ ሰርጉ ቀወጣ ላይ ሰርግ እንደሚሆን ባለሙሉ ተስፋ ነኝ። አሸኛነት ሞ መሄዱ አደለም አደለም የሚባለው ቤተሰቦችም እ እና እንግዲህ መልካም ሰርግ መልካም ሰርግ መልካም ሰርግ የኛ ውዶች፣ እኳ በሰላም መጣችሁ ዌልካም ብለናል። እንግዲህ ዱባይ ገብተዋል። ዱባይዋ ሙቀት ነው፣ አሁን በዚህ ሰዓት ደግሞ እንግዲህ ጃኬት አታስለብስም። እና እንግዲህ እንደ እጃችሁን ራሱ ሳትጣጠቡ ከዛ ሳትነሱ እንግዲህ ስልካችሁን ይዛችኋት ና ሀፒ በርዝደ ይላል እንግዲህ። ሀፒ በርዝደ የማን እንደሆነም ባናቅም እንግዲህ፣ የማን አፒ በርዝደ እንደሆነም ባናቅም ሀፒ በርዝደ ይላል፣ እዚህ ጋር እንዳያችሁትና ይሁን ይሁን፣ እንኳን በሰላም ገባችሁ። ግን እዚህ ቹቹ ጥሩ ታየ። እንግዲህ እቹ ጥሩ ታየችው፣ አብሬሽ እቹ ዳንኤል። እንግዲህ ሌሎቹ ቤት እንደሄዱ አላውቅም፣ እንጠብቃለን። እንግዲህ ለማንኛውም ገና ቪዲዮ ይለቀቃል። ዌልካም ብለናል እንግዲህ በድጋሚ።